ሀገራቸውንና እና ሕዝባቸውን በቁርጠኝነት ለማገልገል ዝግጁ መሆናቸውን በአዲሱ አደረጃጀት የተመደቡ የልዩ ኃይል አባላት ተናገሩ። በደቡብ ወሎ ዞን በሚገኙ የተለያዩ ወረዳዎችና ከተማ አስተዳደሮች መንግስት የጸጥታ ተቋማት የተመደቡ የልዩ ኃይል አባላት ሽኝት ተደርጎላቸዋል። ሰላዲን ሰይድ ተጨማሪ አለው። መንግስት የክልል ልዩ ኃይሎችን መልሶ የማደራጀት ስራ እየሰራ ይገኛል። የልዩ ኃይል አባላት በሀገር መከላከያ ሰራዊት፣ በፌዴራል ፖሊስና በክልል ፖሊስ ተቋማት ገብተው አገልግሎት እንዲሰጡ እየተደረገ ነው። በአማራ ክልል ከሚገኙ የልዩ ኃይል አባላት መካከልም በደቡብ ወሎ ዞን የተመደቡ አባላት በሀያ ወረዳዎችና ዘጠኝ ከተማ አስተዳደሮች በፖሊስ ጽፈት ቤት፣ በማረሚያ ቤት፣ በአድማ ብተናና ሌሎችም ተቋማት ምደባ ተሰጥቷቸው አሸኛኘት ተደርጎላቸዋል አሚኮ ያነጋግራቸው የ የልዩ ኃይል አባላቶች መንግስት ባስቀመጠው አዲሱ አደረጃጀት መሰረት በተሰማሩበት አካባቢ ሕዝባቸውን ለማገልገል ዝግጁ መሆናቸውን ተናግረዋል። በጣም ደስ የሚል አደረጃጀት ነው። መንግስት ያመጣውን ነገር ተቀብለን በአማራ ክልል ማረሚያ ቤት ፖሊስ ተመድቤ እሱን ደግሞ አማራ ክልል ህዝብና መንግስት የሰጠኝ ግዳጅ በትክክል ለመወጣት ዝግጁ ነኝ ማለት ነው። እኔ አስፈላጊ ሆኜ ከተገኘው ለሀገሬ ነገ ቢሆን ተዚህ የበለጠ ግዳጅ ለመፈጸም ዝግጁ ነኝ ያለው እንቅስቃሴ በጣም ጥሩ ነው፣ ይበል የሚያሰኝ ነው። ቀደም ሲል የአማራ ክልል ልዩ ኃይል ፖሊስ ነን። አሁንም ያው መልሶ ማደራጀት ነው የተባለው መመሪያው በወረድ የለብ መሰረት። አሁን ደግሞ ወደ መደበኛ ፖሊስ ገብተናል። በዛ ደግሞ ደስተኛ ነን። ጓደኞችም ሆነ እንደ አማራ ክልልም ቀደም ያው ህዝብን ትናገለግል ነው የቆየ ነው። አሁንም ደግሞ ተመልሰን ለህዝብ ነው የምናገለግለው። ሙሉ ደስተኛ ነን። እስከ መጨረሻው ድረስ ለህዝብ ስንል መሰዋዕት ለመክፈል ያው ዝግጁ ነን ማለት ነው። ሀገራቸውንና ሕዝባቸውን ከማንኛውም ጥቃት ለመጠበቅ ዝግጁ መሆናቸውን ገልጸዋል። አሁንም ጓዶቼ ባሉበት በተመደብንበት ወረዳ ስራችንን እየሰራን አሁን የበለጠነ የተደራጀነ ደስ ብሎናል። በወረዳችን አሁንም ያሉ ሰዎችን እየተንከባከብን ለመስራት ነው የመጣ ነው። ደስ ብሎናል። በዚህ እንቀጥላለን። መረጃ በእኛ በአሁን በፊት ወታደር በውሸት አይነት እንደማይመካና እንደማይረዳ የተረጋገጠ የዋር ጋታድርግ ነው እንደ ስራው ባህር ውሸት እንዲጠፋ እናደረጋለን፣ እውነት እንዲበዛ እናደረጋለን። ልዩ ኃይልን መልሶ የማደራጀት ስራ እየተሰራ ነው ያሉት የደቡብ ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አህመድ መሐመድ፣ ይህም ጠንካራ የሆነ የጸጥታ መዋቅር ለመገንባት ያስችላል ብለዋል። የአማራ ልዩ ኃይልን ለላቀ ተልዕኮ የማዘጋጀትና ወደ ፌዴራልና ወደ ክልል ፖሊስ ተቋሞች እንዲገባ የማድረግ ተግባር ነው እየተሰራ ያለውና ይሄ ተግባር ሀገር አቀፍ ደረጃ በሁሉም አካባቢዎች የሚፈጸሙ ተግባር ነው። ለብቻ ለአማራ ክልሎች አይመጣ የለም። በሁሉም ክልሎች ያሉ ልዩ ኃይሎች መልሶ መደራጀት ስራ ተሰርቶ የፌዴራል ተቋማት የማጠናከር እና የክልልን ጸጥታ ተቋሞች የማጠናከር አላማ ያደረገ እንቅስቃሴ ነው እየተሰራ ያለው። በሀሰተኛ መረጃዎች በህብረተሰቡ ውስጥ ግጭቶች እንዳይፈጠሩ በቀጣይ የተቀናጀ ስራ እንደሚሰራ መምሪያ ኃላፊው ገልጸዋል። በየደረጃው ያለ የሻለቃ አመራር ኃላፊነቱን በአግባቡ ተወጥቶ በስሩ ያለውን አባላት አወያይቶ በአግባቡ አላማውን አጠቃላይ ግቡን ግንዛ ፈጥሮ ወደ ተግባር ከመግባት አንጻር የገጠሙ ችግሮች ማህበረሰቡ ውስጥ ብጅታዎች ፈጥረው፣ ጥርጣሬዎች ፈጥረው ሰሞኑን የተወሰነ እንቅስቃሴዎች ተፈጥረዋል እና ከዚህ በኋላ መንግስትም ይሄ ችግር በራሱ የኛ ችግር ነው የመንግስት ችግር ነው በሚል እያየም ስለሆነ በቀጣይ ከህዝብ ጋር ተቃራረበን ደግሞ በመስራት እያሟላ ለመሄድ ጥረት እናደረገለን የሚያሳብ ነው ያለ